በተለይ ደግሞ እነሱ እንደ ወላጅ በጣም ተቆጥተዋል። ጋሽዬ በተለይ ለምን እንደዚህ ያደርጋል? እኔኮ ቪዲዮዎቻችሁን አያለው ቀን ምን ተለቀቀ፣ ማታ ምን ተለቀቀ፣ ጠዋት ምን ተለቀቀ እያልኩኝ ልክ እንደኛ እንደ ኦዲንስ በጣም ተጨንቀዋል። ቪዲዮዎቻቸውን በጉጉት እንደሚከታተሉ ና ይሄ ነገር ወዴት እየሄደ ነው? ምንም እንኳን ትዳር ቢዝ አብርሽ ከኔ ስር የወጣ መሰለው ወይ አብርሽን በቅርብ የሚያውቁት የሰፈሩ ሰዎች በውስጥ አዳዲስ መረጃ አድርሰውናል። አብርሻውን በጣም ድብርት ስሜት ውስጥ እንደሚገኝ መረጃዎች እየተሰማ ይገኛል። ከቡታጅራ ደግሞ ስለጉዳዩ ጉዳዩ የአብርሽ የቅርብ ቤተሰቦች እንደተጨነቁ፣ በተለይ ደግሞ በፍልቅልቅ ሳቃቸው የምናቃቸው በምርቃታቸው የምንወዳቸው ጋሽዬ ስለ ሁሉም ነገር በዝርዝር ተናግረዋል። በቅርቡ ወደ አዲስ አበባም ሊመጡ ዕቅድ ላይ እንዳሉ በውስጥ መረጃ ደርሶናል። ስለ ሩታም የተናገሩት ወሳኝ ነጥብ አለ። ሙሉውን ይዘን መተናል። ለቻናላችን አዲስ ከሆኑ ሰብስክራይብ እንዲያደርጉን በአክብሮት እንጠይቃለን። ቀጥታም ይዘንላቸው ወደመጣ ነው ዝርዝር መረጃዎቻችን እናልፋለን እንግዲህ ከሰሞኑ የሆነው ነገር በጣም ብዙዎችን አስደንግጧል። የጋሽዬ ልጆች በዛም በዚህም በኩል በብዙ ቦታ እንግዲህ ውጥረት ላይ ይገኛሉ። በዚህ በኩል አብርሽና ሩታ ትዳር አግብተው ኑሮን መስርተው ከሚኖሩበት ቤት እንግዲህ በአንዳንድ ነገር ተጋጅተው እስከ መለያ ይደርሰዋል። በዚህ በኩል ደግሞ የአብረሽ ሽህት የሆነችው ሀይሚ ከብሩኬ ጋር እሷ ያለችበት ነገር አላምር ብሎ ያላቸው የፍቅር ሁኔታን በጭቅጭቅ ተቋጭቶ ሁለቱም ተለያይተዋል። ታዲያ እንግዲህ በሀይሚን በኩል በአብሽ በኩል ጋሽያሁን የእውነት ሀሳብና ጭንቀት ላይ ነው የሚገኙት። ታዲያ እንግዲህ አብርሽ ደግሞ እውነት አሁን ላይ በጣም ብዙ ነገር እንደከፋው ኢንስታግራም ላይ ብቻ ፎቶዎችን እየለቀቀ እንደሆነ ከሩታ ጋር እንደዚህ ማሳለ ያሳልፈን ነበር። አሁን ሁሉም ነገር እንደ ቀልድ መረሳቱ ያሳዝናል እያለ የድሮ ፎቶዎች እያወጣ እየለቀቀ ይገኛል። ብዙዎችም ያሉት አስቀድመህ ሀይሚ ቶሎ እንደሚከፋት አውቀህ መረዳት ነበረብህ ጸባይዋን። አብርሽ ለምንድን ነው ብዙ ነገር ላይ ችላ የምትለው? እያሉ ብዙ ሰው እሱን እየተቆጣው ነው የሚገኘው። በሌላ በኩል ደግሞ ሩታንም የሚቆጣ ሰው አለ። ለምንድን ነው መታገስ የሚያቅት? ሻንድ ነገር በሆነ ቁጥር ሻንጣ እየጎተች ከቤት መውጣት ምን የሚሉት ነው ብለው እንግዲህ ሩታንም በጣም ብዙ ሰው ተናግሯል። በዛም አለ በዚህ ግን ግን አሁን አብርሽና ሩታ አንድ ላይ እንዳልሆኑ ነው መረጃው የተሰማው። ትንሽ ደግሞ አሁን ጉዳዩን ውስብስብ ቢያደርገው እና ብዙዎች እንግዲህ ስለ ትኩረቱ ገና እንዲያውሩበት የሆነው ምንድን ነው ቶሎ አለመቋጨቱ፣ ቶሎ እርቅ አለመውረዱ ነው። ይህ የሆነው ዋነኛው ምክንያት ደግሞ እንግዲህ ያው ብዙዎቻችን እንደምናውቀው የአብርሽም የሩታም ቤተሰቦች የሚገኙት ቡታ ጅራ ነው። ታዲያ እነሱ ደግሞ በቀላሉ ቶሎ አዲስ አበባ መጥተው እንዳያስማሙ ያው የመንገድ ርቀቱም ይወስነዋል ማለት ነው። ሩታ እሺ ብላ ልትስማማ አልቻለችም። አብርሽም እየለመናት ነው። የአብርሽ ወንድምም እየለ እየለመነ ነው። የተቻለውን እያደረገ ነው። ግን ሩታ አሁን ድረስ ፍቃደኛ አልሆነችም። እኔ ከነፂ ጋር ግንኙነቱን ያቋረጠ አይመስለኝም አብርሽ አሁንም ቢሆን ከነፂ ጋር የፍቅር ግንኙነት አለው አላምነውን በማለት ነው አሁን ድረስ እንግዲህ ሩታ በንዴት ሆና የምትናገረው ማለት ነው። ታዲያ እንግዲህ በዚህ ጋር አስመልክቶ ነው ጋሽዬ ወሳኝ የተባለ መልእክታቸውን በውስጥ በኩል ያደረሱት። መረጃዎቹም በዛው ሰፈር እየተሰማ ይገኛል። በቅርቡ ወደ አዲስ አበባ ለማምጣት እንዳቀዱ በተለይ ሁለቱንም ልጆች ነው የተቆጡት። አብርሽም ቢሆን ሩታን ብትሆን እኔ እንደ ልጆቼ ነው የማያቸው። ምንድን ነው የያዙት ነገር ቀልድ ነው ወይ? አገባን ብለው ተጋብተው መጡ ዱባይ እኛም በሌለንበት ግን እሺ እሱ ይሁን ብለን ተቀበልን። ከዛም በመቀጠል ሩታ እርጉዝ እንደሆነች ሰማን። እሱም ተደስተን የልጅ ልጅንም ለማየት ጓጉቼ ባለውበት ሰዓት አሁን ደግሞ ተለያየን ብለው የሚሰሩት ቪዲዮ ምን ማለት ነው? እኔ ሁሉም ቪዲዮ የዩቲዩብ ይደርሰኛል ብለው ነው የአብርሽ አባት ጋሽዬ ሙሉ ዝርዝር ነገር የተናገሩት። ታዲያ ግን ሲናገሩ ሲገሱ እሱ አብርሽም ብቻ አይደለም ሩታንም ጭምር ነው የተናገሩት። እኔ ሁለቱንም እንደ ልጆቼ ነው የማየው፣ ሁለቱንም እኩል ነው የምቆጣው። ለአብርሽ አላዳላም፣ ለሩታን አላዳላም፣ እውነት እውነታውን ነው የምናገረው ብለው ነው የተናገሩት። አያይዞም ስለ ሀይሚም ተናግረዋል። ሀይሚም ባሉት ነገሮች እንግዲህ ያው እሷም በቃ ልህ ይዟት ከብሩ ጋር ያለችበት ነገር በጣም ከባድ ነገር ነው። በሱ ብቻ ሳያበቃ እንግዲህ ሀይሚ የገባችበት ነገር፣ እነ ብሩክ የገቡበት ነገር ለብሩክ እስከ ክስ ድረስ አድርሶታል። ይኸውም እንግዲህ ከዳኒ ጋር ለሀይሚ ብሎ ተጣልቶ ዳኒ ክስ እንደከሰ እንደከፈተበት፣ ተሰምቷል ማለት ነው። ታዲያ ከዚህ ጋር የማያይዘው ነው፣ ብዙዎች ብሩክ አንድ ነገር ቢሆን፣ ብሩክ ቢታሰር፣ ይሄ ልጅ ለሀይሚ ብሎ ነው። ስለዚህ ሀይሚ ተጠያቂ ከመሆን አትድንም እያሉ ብዙ መረጃ ሲናገሩ ነበር። ይህንንም አስመልክቶ ነው ልጆቼ በዛም በዚህም ተጠያቂ እየሆኑብኝ ነው። በዚህ በኩል ደግሞ እንግዲህ ሀይሚ ብሩክ አንድ ነገር ቢሆን መጠየቁ አይቀርም። ሁለተኛ ነገር ለምንድን ነው ከብሩክ ጋር ያላትንስ ነገር በውስጥ በጓዳቸው የማይጨርሱት ብለው፣ በአጠቃላይ ስለ ልጆቻቸው ግን በዝርዝር ተናግረዋል ማለት ነው። ጋሽ እያያይዘው ያሉት ምንድን ነው? ሁሉም ቪዲዮ እያንዳንዱ የሚለቀው ሰው እንደሚመለከቱት መረጃዎቹን ሁሉ ካሉበት ቡታጅራ ሆነው እንደሚያዩት፣ ይሁን እንጂ በሆነው ባልሆነው ግን በቶሎ እየመጡ ያው ችግሩን ለመፍታት ያለው የመንገድ ርቀት ትንሽ እንከን እንደሆናቸው ነው። አጠቃላይ ማስረጃዎቹ የተሰሙት ማለት ነው። እኛም አሁን ማለት የምንፈልገው ነገር ይህ ነገር ለምንድን የቤተሰብ ጭንቀት ይሆናል? በተቻለ መጠን ጓደኞቻቸው እዚህ ብዙ አሉ። በደስታቸው ቀን የተለያዩ በዓልን ሲያከብሩ የደስታ ቀን ሲያከብሩ ጓደኞች አሏቸው እነአብርሽም እነብሩክም። ዛሬ ግን እነዚህ ጥንዶች ሲለያዩ ከማንም ከጎናቸው የቆመ የለም። እንግዲህ በነብሩክና ሀይሚን በኩል የምናየው ዳኒና ሶሲ እንደፈለጉ በፍቅራቸው መሀል እየገቡ ብሩክና ሀይሚን እንደፈለጉ እያረጉ ነው የሚገኙት። በዚህ በኩል ደግሞ እንግዲህ አብርሽና ሩታ መካከል ያለው እንግዲህ አብርሽ ወንድም ነው እንደምንም የሚታገለው በዚህ በኩል ደግሞ የሩታ የቅርብ ሰው አንድ ልጅ ነው። እንግዲህ አብሮ ሊያስማማ እየሞከረ ያለው ታዲያ እንግዲህ እነዛ ሁሉ ጓደኞቻቸው እነ ጽጌ ራሱ የጠፉ እነ ሜሪ እንግዲህ የሩታ እህት ነኝ ብላ መታ ነበር በሆነ ጊዜ እና አንዳንዶች ምን ይላሉ፣ እረ እነሱ እንኳን አይምጡ ከዚህ በላይ የሚያባብሳሉ ይላሉ። ሌሎች ግን ለምንድን ነው ጋሽዬ ደግሞ አደራ ሰጥተው ነው የሄዱት። ትዝ ካላችሁ ከአራት ወር በፊት እንዲሁ አብርሽ እና ሩታ ተጨቃጭቀው ተጨቃጭቀው ልክ ሊለያዩ ሲደርሱ ካሉበት ቡታጅራ ድረስ ደንግጠው መጥተው ጽጌንም ጠርተው አብርሽንም ሩታንም ጠርተው እባካቹ ተስማሙ፣ ነጽጌም ቢሆን አስማሙ፣ ችግር ሲኖር አስታርቁ፣ ልጆቹ በቶሎ እንዲለያዩ አታድርጉ ብለው ሁሉንም ነው ገስጸው ተናግረው የሄዱት። አሁን ደግሞ ድጋሜ እንደዚህ አይነት ነገር ሲከሰት ጋሽዬስ ምን ይላሉ? በጓደኞቻቸው ሁሉ ትንሽ እንዳዘኑ ነው መረጃዎቹ የተሰማው። ለምንድን ነው ጓደኛ ገመና ማይሸፍነው? ለምንድን ነው የእነሱ የቅርብ የሚሏቸው ሰዎች እነዚህ ግለሰቦች ሲጣሉ የማያስማሙት? ብለው እንግዲህ ጋሽዬ በደፈናው ተናግረዋል ማለት ነው። በሌላ በኩል የሩታ እናትም የተለያዩ መረጃ ሰጥተዋል። እኔ ልጄ ትወልዳለች ልጄ ስትወልድም ሄጄ ጠይቃለሁ ብዬ ነበር ያሰብኩት ታዲያ እንግዲህ እነዛ ሁሉ ነገር ሳይሆን ከምትኖርበት ቤት እኔ እንኳን በቅጡ አንዴ መጥቼ ሳልስተናገድበት ቤቷን እንኳን በቅጡ ሳላየው ቤቴን ትቼ ወጥቻለሁ ብላ የለቀቀችው ቪዲዮ በጣም አናዶኛል ብለው በሆነ ሚዲያ እሳቸውም ተናግረዋል ተብሎ መረጃዎቹ ሲሰራጩ ነበር ማለት ነው። በዛም አለ በዚህ የሚለቀቁ ቪዲዮዎች፣ ከዛም ቪዲዮ ደግሞ አልፎ ሌሎች የሚሰሯቸው የተለያዩ ሪያክሽን ቪዲዮዎች የእነ አብርሽ ቤተሰብ እንደሚያዋቸው፣ እነዛ ደግሞ የሚታዩ ቪዲዮዎች ለቤተሰብም ጭምር አንዳንዴ እንቅርፍ እንደሚነሳም ነው መረጃ የተሰማው። በዚህ በኩል የብሩኬ እናትን ምሙሽዬ ብዙዎቻችን በተለያዩ ንግግራቸው እናውቃቸዋለን። እሳቸው ራሱ ቲክቶክ ላይ እየወሰዱ የማይገባ ንግግር ይናገሯቸዋል። የሀይሚ ደጋፊ ነን የሚሉ የብሩክን እናት አንዳንድ እየዘቀዘቁ የማይገቡ ነገሮች ያደርጋሉ። በእንደዚህ አይነት ጉዳይ ብሩክም ተናግሯል። እባካችሁ ቤተሰቦችን እኔን የቅርብ ሰውስ ለምንድን ነው የምትዘቀዝቁት? በማለት ጭምር የተለያዩ ማስረጃዎችን መረጃዎችን ሲናገር ነበረ። እንግዲህ እንደዚህ አይነት ነገሮች ሀይሚን ደገፍኩ ተብሎ የብሩክን ቤተሰቦች መሳደብ ምናምን ልክ ነው ብዬ አላስብም። ሀይሚም አትደሰትም በእንደዚህ አይነት ጉዳይ። እንግዲህ ሀይሚም እንደምናውቀው ታከብራቸዋለች የብሩኬን ቤተሰቦች፣ የፍቅረኛ ቤተሰቦች ማለት ናቸው። እና እነሱ አንደገፍን ብላችሁ እንደዚህ አይነት ነገር የምታደርጉ ሰዎች ባካችሁ ከእንደዚህ አይነት ነገር ተቆጠቡ፣ ስንል የእውነት እንግዲህ መልእክታችንን ማስተላለፍ እንፈልጋለን ማለት ነው። እንግዲህ ጠቅለል ባለ መልኩ ይዘንላችሁ የመጣ ነው መረጃዎች እነዚህን ይመስሉ ነበር። በሌላ ቪዲዮ እስክንገናኝ ድረስ ሰላሙን ሁሉ ተመኘውላችሁ፣ ሰላም።